መልሼ ለእውደድህ መልሼ አዎ፣ ከራሴ ቀን እሺ። መልሼ ለአፍቅርህ መልሼ አዎ፣ ከራሴ ቀን እሺ። ደህና ሆነ ማለት ጤንነት የተሰማኝ አሁን ደህና ሆንኩኝ፣ እንጂ እውነት ለመናገር ያመመኝ ወቅት በጣም ጨንቆ ነበረ አሁን ስልሽ ቤዛሳ በጣም አመኘም ስ እያሰብኩ ነበር። ያረኳቸው ነገሮች ምናምን አስቸግሮች ሆነ ራሽ ነበር ይመስላል። ይቅርታ፣ በጣም በጣም ይቅርታ። ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የስካሁኑ ፍቅሬ። ሰላም ሰላም፣ እንዴት ናችሁ? የሜሪ ፒንክ ዩቲብ ተከታታዮች እንዴት ናችሁ? ያው ለእናንተ ሰላምታ ለመስጠት ፈገግ አልኩኝ እንጂ ሰሞኑን ትንሽ እንደደበረኝ ምናምን ታውቃላችሁ። ያው በጣም የምንወደው በቃ በጣም የምንወደው ጓደኛችን ወንድም ላይ ደግሞ በጣም በጣም እና ዳኒ ትንሽ አሞታል። ዛሬ እንግዲህ ሁለተኛ ቀኑን እንትን ብሏል። በጣም ከባድ ጊዜ ነው እያሳለፍን ያለ ነው። እንደዛ ራሱን ስቶ እዚህ ጋር መጥቶ የተፈጠረውን ነገር በሙሉ አይታችሁታልና በምንም ነገር መንስኤ መሆን አልፈልግም። እውነት ለመናገር ግን አሁን እየሆነ ያለው ነገር ትክክል አይደለም። ማለት ሁሉም ሰው የዳኒን እንትን አላስቀደመው። ይሄ ምንድን ነው የሚባለው? የዳኒ ህመም መቅደም አለበት። አሁን ሁሉም የየራሱን ፊሊንግ ነው የሚገልጸው። ዳኒን ደግሞ እንዳያችሁት እኔ እውነት ለመናገር በጣም ነው ያስደነገጠኝ። ሁለት ነገር ነው ዳኒ ያስደነገጠኝ፣ አንድ መታመሙ፣ እንደዛ መሆኑ ምናምን በጣም አስደንግጦኛል። ሁለት ደግሞ ከእንቅልፉ ወይም ደግሞ ከወሰደው ማደንዘዣ ሲነቃ የጠራው ስም የመጀመሪያው ስም ማንንም አይደለም። እኛ ሁላችንም ፊቱ ላይ ቆመናል፣ ፋሚሊ አለ፣ በአይምሮ ውስጥ ብዙ ነገር አለ። ቀድሞ የጠራው ጽጌ ነው። እኔ በጣም እንደነገጥኩት ማለት በዚህን ያህል ነገር እንደዚህ አይነት ነገር ከሆነ በጣም ለእኔ ከባድ ነው። እኔ በጣም ነው ለራሴ የተሰማኝ። ጽጌ በሰዓቱ እንድትመጣ ፈልጌ ነበር ግን አይሆንም ነበር ማለት ኤፍሱን ነበረች። ኤፍሱንም ስሜቷ ይጎዳል። ኦልሬዲ የልጅ እናትም ነኝ እርጉዝ ነኝ ያለች ስለሆነ እሷም እንድትጎዳ አልፈልግም። እኔ በማንም ሰዓት በዚህ ሰዓት የማንም ሰው መንስኤ መሆን አልፈልግም። ለሰው መፍትሄ መሆን ነው የምፈልገው እንጂ ለማናቸውም ጸብ መነሳት ለማናቸውም የሆነ ነገር የሆነ ነገር መሆን ነው ጥሩ ነገር መሆን ነው የምፈልገው እንጂ የሆነ ነገር እንድንነሳ የሆነ ነገር እንድንነጋገር ምናምን አልፈልግም። እውነት ለመናገር ዛሬ እንግዲህ ነርሷ እንደነገረችን ከሆነ ዛሬ ዳኒ ይወጣል ጨርሷል። እንዴት ብዬ መናገር እንዳለብኝ አላውቅም። በእውነት ተድላ በጣም ነው የምናመሰግናቸው በጣም ጥሩ ትብብርን ያደረጉልን፣ ተድላ አምቡላንሶችን በጣም እናከብራቸዋለን እንወዳቸዋለን ማለት እፈልጋለሁ። ምክንያቱም ዳኒ እኛ ራሳችን መቆጣጠር ማለት እኔ እኔ እንደዚህ ራሴን እንደዚህ ሆኜ ያገኘዋለሁ ብዬም አላሰብኩም። ዳኒ የሆነው ነገር በጣም አስከፍቶናል አስደንግጦናል። የአንዳንዱ ሰው ነው የጎዳ እውነት ለመናገር በእውነት እኔ ዛሬ እውነት ይወጣል ሲባል በቃ ተሽሎታል፣ ደህና ነው ይሄን ነገር አታርጉ፣ ይሄን ነገር አርጉ ምናምን ሲባል በቃ እንዴት ብዬ ልንገራችሁ? በእውነት በጣም ነው ደስ ያለኝ። አሁን እንግዲህ ጽግሻን ጠርቻታለሁ፣ ምክንያቱም የሚፈልገው እሷ አሁን እሷን ማየት ነው የሚፈልገው። ማውራት እፈልጋለሁ፣ ጽጌን፣ ይቅርታ መጠየቅ እፈልጋለሁ። በቃ ብዙ ነገር ነው ዳን እያለኝ የነበረው እና ዳኒም ሲወጣ ጽጌ ይዛው ብትወጣ ደስ ይለኛል። ምክንያቱም በቃ ኦሬዲ ይሄን ነገር እኔ ነኝ ያሰብኩት። ለዛ ነው ጽጌን የደወልኩላት። በዚህ አጋጣሚ እግዚአብሔሮ ኤፍሱን እንጠብቅልኝ ተመልሳ ኤፍሱን ደግሞ ከመጡት ጽጌና ኤፍሱን ከተገናኙ ደግሞ እንዳይነጋገሩ እሱ በጣም እየሳሰበኝ ነው። አላቅም እንግዲህ አሁን ነው ይወጣል ያለች ነርሷ። እስከዛ ነው እኔ እንትን እያረኩ ያለሁት። ጽግሻም እንግዲህ እንትን ነው ብላለች ነገሩ እድሜ እረጅም ነው ይወርስ ቤት ነበረች። ቤት ያለውን ነገር አይተሻል እንዳለ እንጂ የከፋ ነገር ቢሆን ኖሮ ትነግርሽ ነበር። እኔም ደግሞ እንደዛ ሆኖ ያልጠራች፣ ምክንያቱም በጣም እንትን እያለ ነበረ ከራሱ ጋር አልነበረም እና በጣም ነው የተደነኩት። እኔ ከሀስ ከፕራይ አንቺንና አንቺን ብቻ ነበር ሲጠራ የነበረው። እኔ ለራሴ በጣም ነው የደነገጥኩት። በእውነት ነው የምልሽ። አዎ፣ ነገረችኝ ሰማሁኝ። ነገር ነበር ዛጋ ያሳለፍ ነውበስ ም፣ ግን ምን ማሰብ እንዳለብሽ ተቀይር። ፅጌ፣ ምንድን ነው እያደረጋችሁ ያላችሁት? ምንድን ነው እሺ? አንድ ጥያቄ ልጠቅሽ። አሁንስ ተርፎ እንደዚህ ቆመን እያወራን ነው። ይሄ ልጅ አንድ ነገር ሆኖስ ቢሆን አትጸጸችም? አንጸጸትም። እኔም እንዳሰብኩኝ እኔና ፈጣሪ እናውቀዋለን። እኔው እኮ አሁን እንትን እያረገችለት ነው እየጨራረሱ ስለሆነ ወጣ ክፍያ ምናምን ጨርሰናል። እሱ የሚፈልገው አንቺ ይዘሽ እንድትወጪ ማለት ፅጌ፣ ፅጌ፣ ፅጌ እያለ ስለነበረ ሰርፕራይዝ አድርገው ብዬ ነው፣ አንቺ ይዘሽ እንድትወጪ ስለፈለኩት። ግን በዚህ መንገድ መቀጠል ምንም ነገር የለበትም ፅጌ። እኔም እኮ እንዲህ እላለሁ። እኔም እኮ ራሴን የማልቆጣጠራቸው ብዙ ነገሮች ይገጥሙኛል። ግን ልክ ነገሮች ካለፉ በኋላ ምን አለ ይሄን ነገር እንዲህ ያሳልፍ ይሆን ቢሆን ኖሮ ብዬ ለራሴ ቃል እገባለሁ። እኔ ከራሴ ጋር ሙግ ትገጥማለሁ። ግን አይሆንም፣ በቃ እግዚአብሔር ያልፈቀደው ነገር ምንም ነገር አይሆንም። እናንተ ደግሞ ጻልጆች አይደላችሁ፣ ዛይ ነገር ደግሞ ይፈጠራል። ግን ዛይ ነገር ሲፈጠር ደግሞ እንዳለችሽ ነው፣ ጸጸቱ ከባለ። ስለዚህ ቆም ብላችሁ አንቺም እሱን ልታስቡበት ይገባል። ይሄ የእኛ ጉዳይ ኦርና ምን አይደለም፣ ያንቺ እና የሱ ጉዳይ ነው ግባሽ እሱ በህመም ላይ ሆኖ ሲቃ ላይ ሆኖ ነው። እኔ ኤፍሱን ስለነበረች እኔ እንዴት ሼም እንዳያዘኝ በእውነት ነው ምላቹ። እኔ አለው ኮይ ልጅ ነው ያለችው። ደና ነው፣ ደና ነው። ግን ነርሷ አሁን መግባት አይቻልም ብላኛለች። ስለዚህ እሷ እስከምጨርስ እኛ እንትን ብለን እስከምንመጣ ድረስ፣ አዎ እሱንም ይንገሩት። ባለፈው ያሉ ነገር አለ የመጣ ነው ቀን ያው፣ ከዛ በኋላ ሜሪናት የተከታተለችው ነው። በስልክ ነበር እስከተደረይ የነበረው ግን፣ ቤቲ ባይዘር በጣም በየሰከንዱ ነው የምትደውለው። ማለት አም ሶሪ፣ በዚያ አጋጣሚ ከብርት ጋንዱ መጣላታችን። በጣም ቁም ነገረኛ ናት። በጣም የምታረጋቸው ነገሮች በሙሉ የደወለች ምናምን፣ እንዴት ነው እንደዚህ ይደረግ ምናምን ሆነች። ደግሞ ውስጥ የምታውቃት አንድ ነርስ ነበረች። እሷን በጣም ማለት ብዙ ነገር አርገሻል እና ቴንኪዩ ማለት ፈልጋለሁ። እግዚአብሔርን ለላሊም የነበረበት ነበር። ቅድማ ሰላም ሆነን እንደዚህ ከእኛ አልፈን ገብተሻል። ሰላማቸውን ጤንነታቸውን መፈለጋችን ራሱ ትልቅ ነገር ነው እና ማናገር ያለባትን ነገር ማናገር ያለባት ገባሽ ስትረስ ነው እንደዚህ እያደረገ ያለው ልጁን ሶ እሱም ራሱ መጠንቅ ያለባቸው ነገሮች አሉ። እኔም እኔም እሱ ነው ያስደነገጠኝ እውነት ለመናገር ምን ቢሊ እንደማወራ አላውቅም። ማለት በጣም ግራ ተጋብቻለሁና ተደናግጫለሁ ምናምን። ግን በሰዓቱ ምን መሰለሽ ደነገጥኩና የምሄድበትንም አላውቅም ተቀጭ ምን እንደሆነ አላውቅም ሁላ ከዛ ይሄን ነገር ሲፈጠር ከጎን መሆን ነበረብኝ። ነገሮች ግኖሩ ደስ ይለኝ ነበረ። ግን በቃ እራሴን ማረጋጋት ነበረብኝ። ያው የዛን ጊዜ ሜሪ ስለ ዳኒ በጣም ተጨንቀን ስለሱ አላወራንም እንጂ የት እንደምትገባ ደምትገባ የት እንደምትወጣ ምኗንም ሳትይዝ ነው ከዚያ ቤት የወጣችው፣ እና እኔ እንዴት አድርጌ ማለት እዚህም ሆኜ እዛም ሆኜ አልቻልኩም። በየት ደወልኩኝ፣ ስደውልላት የት ነች ስላት፣ አላቅም የት እንዳለው ነው የምትለኝ የነበረው እና በጣም ከባድ ነበረ። በሰዓቱ የተፈጠረብኝ ነገር በጣም ከባድ ነበረ። ብቻ እግዚአብሔር ይመስገን አሁን ላይ ተረጋግቻለሁ። እና ምናምን ምናምን ዳኒም ነበር ማየት የምፈልገው አሁን ዳኒም ማየት ባይ ደስ ይለኝ ነበር። እኛም በጣም በጣም በጣም ነው የምንፈልገው። እግዚአብሔር እንዳልሽው ቢሆን ደስ ይለኝ ነበር። ግን ጽግሻ ማለት በቃ የሆነ የሆነ ነገር ፍጠሩ አሁን ሲገባኝ አይደል፣ በቃ የሆነ የሆነ ነገር አንዳችሁ ከአንዳችሁ ውጪ መኖር የምትችሉ አይመስለኝም። ባጭራ አማርኛ ምክንያቱም እንዴ ዳኒ በጣም ከባድ ነገር ነው ሲያደርግ የነበረው እግዚአብሔር። በዚህ ደግሞ አንድ እና አንድ ያየውት ነገር እኔ ሜሪ ከንትናው ይመስለኝ ነበር ከዚህ በፊት ገባሽ? ይሄ በቃ ኃይለኝነት ይመስለኝ ነበር፣ ባለፈው የታዘብኩት አንድ እና አንድ ነገር ግን እሷ በቃ ለሱና ለሱ ነው የምታስቢው እና ውጪስ በጣም አሪፍ ነገር ገባሽ? በቃ እሱ ጥሩነቱና ጥሩነቱ ነው። አዎ ለምን መሰለሽ በግልጽ በጣም ነው የምናወራው ብዙ ነገሩና የሆነ ሰው ሲጎዳዋ ያለው ዳኒን እ እ የዋህነት የሚያስጠቅ የዋህነቱ ያስጠቃዋልና ብዙ ጊዜ በየዋህነት የሚያረጋቸው ነገር ሰው ሲጎዳው ነው የማየው። ማየውና ያንን ያንን ነገር የዳኒን ባህሪ ስለማይኔ ያሳዝነኛል። እውነት ለመናገር ዳኒ በጣም ነው የሚያሳዝነኝ። ምንም ሆኖ ምንም ጎሎት ምናምን አይደለም የሚያሳዝነኝ። በቃ የሆነ አለኝ በቃ ፊል አረጋለሁ። የሆነ ሰው የሆነ ነገር ሲያደርገው፣ አዎ በቃ ደስ አይለኝም። እሱ ደስተኛ ሆኖ የእሱን ደስታ የእሱን በቃ ከሰው በላይ እንዲሆን ነው የምፈልገው። የእሷ ሌላ ነገር የለንም። በእሷ ስመጣብሽ እኔም ያለው ነገር ጥሩ ከማሰብ ተፈጥሮ ነው ምንም የዋህነቱን ምንም የሆነ ሰው ሲጎዳው ታያለሽ፣ የሆነ ጓደኛ ሲጎዳው ታያለሽ፣ የሆነ በጣም የቅርቡ ሰው ሲጎዳው ታያለሽ ምናምን እና ያን ነገር ደግሞ እኔም አንደርስታንድ ማድረግ ይከብደኛል። በጣም ማለት ነውና ፊል አደርገዋለሁ። በቃ እሱ ነገር ሲሆን ትንሽ በጣም ዛሬ አልኩሽ እኮ የሆነ ነገር ሆኖ ቢሆን ምን እያደረግሽ ነበር በዚህ ሰዓት? እኮ እሱን ነው የምልሽ፣ ገባሽ? ከባድ ነው ጽንሻይ እኔ እኔ የተሰማኝ ስሜት ምናምን የሆነ አንቺ እንደውም እኮ ሞር በሱ ዙሪያ እኮ ብዙ አደራ ያለብሽ ልጅ ነሽ እኮ እጅግ በጣም አዎ፣ አዎ፣ አዎ ብዙ ነገር በጣም ብዙ አደራ ማለት ታውቂዋለሽ፣ ላንቺ ይሄ ነው ብዬሽ አልነግረውም ምናምን ያን ያን ነገር ስታስቢው ይከፋል፣ እንደኔ ይከፋል። አይቻቸው እንዴ! እሺ፣ እሺ ተረጋጊ። እኔ እዛን ቀን ትመጣለች አልኩ ነገር የነበርሽበት ነገር አውቃለሁ። እሱ እዚህ የተፈጠረ ነገር ያለ ሁለታችሁም ደህና መሆናችሁ ነበር የሚቀድመው። ስለዚህ ዛሬ ትክክለኛ ሰዓት ነው ብዬ አስባለሁ። እሱን አገግሟል፣ አንቺም ትንሽ ተረጋግተሻል። ስለዚህ ተረጋግተን የሚደረገውን ነገር እናደርጋለን ማለት ነው። ስሜታዊ እንዳትሆኝ እንዳይቀሰቀስበት። ገባሽ? በእኔ ምክንያት ነው እንደዚህ እየሆነች ያለችው የሚባለው ነገር እንዳይመጣ

እንኳን ለዚያ በቃ ዳኒ እንኳን ደህና ሆንክ። በጣም ስትተባበረን ነበር። እንኳን ደህና እንኳን ደህና እንጂ። እውነት ለመናገር ያመመኝ ወቅት በጣም ጨንቆ ነበረ። ስልሽ በዛሳት በጣም አመኘም እያሰብኩ ነበር ያረኳቸው ነገሮች ምናምን፣ ይቅርታ፣ በጣም በጣም ይቅርታ። ሌላ ደግሞ በጣም መናገር የምፈልገው ነገር ዳኒ ስህተት የሚሰራው ትልቅ ስህተት፣ አሁን ግን መናገር ከነርሷ ጋር ነበር። ቤትሽ ነግሬሻለሁ፣ ዳኒ አንዳንድ ነገሮችን መጠቀም ጀምሮ ነበር ከስትረስ ስለገባ ነው መሰለኝ። አሁን ነው እሷም ግልጽ አላረገችልኝም። ፕሊስ በቃ ከዚህ ነገር እንዲወጣ መልሳችሁ፣ ሌላ ነገር እንዳይፈጠር። ዳኒ ስትረስ ውስጥ ነበርክ። ለመውጣት ብዙ ነገር ይደረጋል። ወጣት ወጣ ምናምን ሁሉ ነገር ግን ምን ደህና ነሽ ግን አንቺ ይቅርታ በጣም ከነገሮች በሙሉ ማስከፋት አሁን በጣም ምን መሰለሽ፣ እኔ የትኛው ቢሆን ስትሆን አንቺ ልትኖር ይፈልጋል ችግር ሌላ ሕይወት የሚኖርሽ ምንም አይነት ነገሮች እንድፈጠሩ አልፈልግም። እስከ ዛሬ ድረስ የተፈጠሩት ነገሮች እንድትማርባቸው ነበረ። እኔም ደግሞ ስሜቴ ሲያደርገኝ የነበረው ነገር ግልጽ ነበር ነገር

ኤርሚ ም አብሮን ነበር። ባይዘው ምን ሊያረግ የሆነ ቦታ ደርሼ ልምጣ ብሎ ነው ሄደው እንጂ ነበር አባይ ማለት እንትም፣ አዎ በጣም ነው የለፈው ኤርሚ። ምን መሰራችሁ፣ በጣም ነው ነው የማመሰግናችኋል እናንተን። እኔና ጽጌን ሰላም ለማድረግ የምታደርጓችሁ ነገሮች ደስ ይላሉ። ያው እኔ ነገሮችን አበላሽቻለሁ። አሁን ላይ እስከዛሬ ጽጌ ነበር ነው፣ ግን አሁን ራሴን ነው ነው ጽጌ ምን ማላደረጉች የማልወጠው ነገር እስከብቻለሁ ዘ

እኔ ብዙ ጊዜ ለበጎ ነው እላለሁ። አይደለም ባትታመም ጥሩ ነበርና ምናምን እንጂ፣ ግን በቃ አሁን ይሄንን አሳየን። ያ ፖይንት ገብቶሻል። ውስጡ ምን እንዳለ፣ ማን እንዳለ ለበጎ ነው። የኔን እንጀራ የኔን እንጀራ ተሽጦ ቢያመልጠኝ ይላል። ሰው ቤት በእንግድነት እና የኛ ያለው ነገር የኛ ነው። እና ዳኒም አሁን እርቅጠኛ የሆነው የራሴ ያለው ነገር ስለሆነ እንደ ማጨን ያቃል?

ለዛም ነበር እኔ አሁን እዛን ጊዜ ለዛም ነበረ፣ ቢያንስ አይምሮሽን ንጹህ አድርገሽ ምናምን ስልሽ የነበረው። አይ ነው ሰላም፣ ደማ ታገኝ አውቃለሁ። ኧረ አይታሰብም። ምን አሁን አየኋት። በጣም በጣም አውቀው ነበር

መጥፎ ሰዓት ላይ አብረሽ ስለነበርሽ እንዴት እንዴት ልተወው እችላለሁ? ሲቀጥል ስታስብ እግዚአብሔርን ደግሞ እኔ መናገር የሚፈልገው እውነት ለምን ነው የኤፍሱ ጉዳይ፣ ማለት ይሄ ሁለት ቤት ማስተዳደር ትችላለህ? እልባት አድርግለት ምንም ነገር። አሁን ኢትስ ኦኬ ኢትስ ኦኬ ሀፕን አድርጓል። እርግዝ ነው መጥቷል። ኦልሬዲ ልጅ ካድ ወይም ልጅ የሆነ ነገር ይሁን፣ ልብህን አዳምጠው። ልብህ ወዴት ነው ልብህን አዳምጦ ልብህ ከሚሆነው ሰው ጋር ሆነ፣ አንድን ሰው ባለመጉዳት ባጠቅ ነው የሚያንን ሰው መጉዳት ግን የለብም። አርነ እንዴ እንደ ሴት እኔም ሴት ነኝ፣ እሷም ሴት ነች፣ እሷም ሴት ምክንያቱም ትናንት ነገር ሌላ ነው ዛሬ ላይ አይሆንም። አሁን ይህን መነጋገራችን ሰዓት ሳይሆን አይምሮ ላይ እንድታስበው በጣም ይቅርታ መኖር ነበረብኝ፣ በዛ ሰዓት። እውነት ለመናገር ትልቅ ነገር እንዳመለጠኝ አስባለሁ። ደህና አልነበረሽም። ማውራት ትቼ ነበር። ምን እንዳወራሽ ታስታውሻለሽ? ብቻ ግን ከጎንም ስለነበራችሁ በጣም

በጣም ደህና ነኝ፣ አመሰግናለሁ በጣም እሺ፣ ስሚኝማ በጣም ነው እንትን ያለኝ ግን፣ አንዴ ቀን አንድ ነገር ልጠይቅሽ ስብሻዬ ዳኒ የመደሰት ፊቱ በኢየሱስ ስም ትክክለኛ በዛ ሰዓት ፅጌ ብትመጣ ኖሮ እርግጠኛ ነኝ ማለት ነው፣ የኔ ሐሳብ፣ የምታረግ እናንተ ነበር አንዴ ኒንጃ ላይ ከብቻ እንደት መጣ፣ ፈልጌ ነበር እኮ ትክክለኛ ሀሳቡን ነው ያረኛው ነው። ለምንድን ነው የፈለግ፣ አሁን ለምሳሌ በሰዓቱ ብታገኝ ምን ነበር የሚፈጠረው? ጆሮሽ ነበር አይደለም? አይ ቲንክ ስሜ ነበር እንደ አንተ ምን ጀመራችሁ?